ብዙ ሰው ከየት መጀመር እንዳለበትና ለጌታው ቅርብ ይሆን ዘንድ ነፍሱን እንዴት አድርጎ ማሸነፍ እንዳለበት ግራ ይገባዋል። ዛሬ በዚህ ቪዲዮ ከቁርአንና ከሱና የተውጣጡ አምስት ወደ አላህ ለመቃረብ የሚረዱንን መንገዶች እንደተለመደው ከታላላቅ ዓሊሞች ዳዕዋዎች ላይ በመውሰድ ይዤላችሁ መጥቻለሁ። በአላህ ፍቃድ ከአላህ ጋር ባለን ግንኙነት ላይ ትልቅ ለውጥን የሚፈጥር መልዕክት እንዲሆን አላህን እየተማጸነን እንጀምራለን።

አላሁ ስብሐንሁ ወተዓላን የእውነት ከወደድን እንግዲያ ውስጥ በሁሉም ነገር ውስጥ ወደ እሱ የሚያመለክተንን ነገር እናገኛለን። ወደ አላሁ ስብሐንሁ ወተዓላ የእውነት መቅረብን ከፈለግን እንግዲያ ውስጥ በሁሉም ነገር ውስጥ ወደ እሱ የሚያቃርቡንን መንገዶች እናገኛለን። በዛሬው ቪዲዮ ወደ አላሁ ሱብሐንሁ ወተዓላ ለመቅረብ የሚረዱንን አምስት መንገዶች እናያለን። የመጀመሪያው ቀልብህን በማጽዳት ጀምር ይላል። ቁርአንም ሆነ የረሱላችን ሰለላሁ ዐለይሂ ወሰለም አስተምሮ አበክሮ የሚመክረን ነገር ቢኖር ከምንም አስቀድመን ቀልባችንን ማጽዳት እንዳለብን ነው። ችግሩ ዒባዳ ጋር አይደለም። ችግሩ ቂያምና ሲያም ጋር አይደለም። ችግሩ ልብ ጋር ነው። ልባችን ብትጸዳ ኖሮ ዒባዳዎች በገሩልን ነበር። ለአላሁ ሱብሃነሁ ወተዓላ ቅርብ መሆን የሰው ልጅ ፊጥራው ነው። ጌታችን አላሁ ሱብሃነሁ ወተዓላ አዳምን በፈጠረው ሰዓት የሆነውን አስታውሱ። ለመላእክት ምንድን ነበር ያላቸው?

ነገር ግን እያደግንና ብዙ እየኖርን በመጣን ቁጥር ልባችንን እያቆሸሽናትና እያበላሻናት መጣን። በዛም በእኛና በጌታችን መሃል ርቀትን ፈጠርን። ስለዚህም ወደ አላሁ ሱብሃነሁ ተዓላ ቅርብ መሆን የሻሰው የመጀመሪያ ስራ ልቡን ማጽዳትና ማጥራት መሆን ይኖርበታል። እዚህ ጋር ልባችንን ከምንድነው የምናጸዳው የሚል ጥያቄ ከመጣ በመጀመሪያ ከአላህ ውጭ ሸሪክ አድርገን የያዝነው ይጠቅማል ወይም ይጎዳል ብለን የምናምነው አካል ካለ ትልቁ ስራያን በማስወገድ ልቦናን ለአላሁ ሱብሃነሁ ተዓላ ብቻ ማጥራት ነው። ከዛ ቀጥሎ ደግሞ ከክፋት ከምቀኝ ካላስፈላጊ ቅናት ከመሳሰሉት እያጸዳ ነው እንመጣለን። በአላህ ይሁንብኝ፣ ልባችን በጸዳች ቁጥር ሳናስበው ከአላሁ ሱብሃነሁ ወተዓላ ጋር ቅርበትና ትስስር ትፈጥራለች። ይህ የሞከረው ሁሉ የሚያውቀው እውነት ነው። የረሱላችንም ሰለላሁ ዐለይሂ ወሰለምን ሐዲስ አስታውሱ። በአካል ውስጥ አንዲት ቁራጭ ስጋለች። እሷ ከተስተካከለች አካል በሙሉ ይስተካከላል፣ እርሷ ከተበላሸች አካል በሙሉ ይበላሻል። አዋጅ እሷ ልብናት ያሉትን ሁለተኛ ነገሮች እንዳይከሰቱ መከላከል ተከስተው ከመፋለም የተሻለ ነው። ኢማም ኢብኑ አልቀይም ረሂመሁላህ አንድ ሰው የትኛውንም ወንጀል ሲሰራ እነዚህን እርከኖች ያልፋል በማለት ስድስት እርከኖችን ያስቀምጣሉ። የመጀመሪያው ፈትራ ነው ይላሉ። ሀሳቡ አእምሮ ውስጥ ልፍ ይልበታል። ይህ ከሸይጣን ወይንም ከነፍስያ የሆነ ውስወሳ ሊሆን ይችላል ሱመልፊክራ ከዚያም ያንን ነገር ደጋግሞ ያስበዋል። ሸይጣንም በዚህ ጊዜ ተስዊል ያደርግለታል ማለትም ያንን ነገር አስብቦ ያሳየዋል። ሱመ ያእቲ ንያ ከዛም ንያ ይመጣል። ያንንም ነገር ለማድረግ በልቡ ይወስናል። ከዚያም ያ ንያ አዚማ ይሆናል። ያንን ነገር ለመፈጸም የወሰነው ውሳኔ ላይ ቁራጥ ይሆናል። እናም የአዚማ አመል ወይንም ተግባርን ይወልዳል። በመጨረሻም ሰውየው እዛ ወንጀል ላይ ይወድቃል። ያ ነገርም አመል ደረጃ ላይ ሆኖ በፍጥነት በተቃራኒ እርምጃ ካልተወሰደበት አዳ ይሆናል ይላሉ። አዳ ማለት ልምድ ነው። ያ ነገር ከመደጋገሙ የተነሳ ሰውየው ላይ እንደ ልክፍት ይሆንበታል። ከዛ ነገር ለመውጣትም በጣም ይቸገራል። ያ ነገር አንዴ ልማድ ከሆነበት በቀላሉ ለማቆም በጣም ይከብደዋል። ይህ ነው እርከኑ፣ ይላሉ። አንድ ሰው እዚህ ደረጃ ላይ ደርሶ ወንጀል የልማድ ያህል ከሆነበት ያ ወንጀል በርሱና በጌታው መሃል እንቅፋት ይሆንበታል። የዱዓውን ተቀባይነት፣ የዒባዳን ጥፍጥና እንዲሁም ወደ አላህ ያለውን ቅርበት ያበላሽበታል። ስለዚህም አንድ ወንጀል ከፈትራ ጀምሮ እስከ አዳ ድረስ እስከሚደርስና በእኛና በጌታችን መሃል እስኪያበላሽ ድረስ ጠብቀን ከዛ በኋላ ከመታገል ይልቅ መጀመሪያውኑ መንገዱን በመዝጋትና በአላህ በመታገዝ ራስን መቆጠቡ እጅጉን የተሻለ ነው። ሰዎችንንና እና ሳናስበው እዚህ ደረጃ ላይ ከደረስን ግን ተውበትን የመሰለ ጠቃሚ ነገር የለም። ኢነላሀ ዩሒቡ ተዋቢን፣ አላህ ተውበተኞችን ይወዳል። ሶስተኛ ሱና ተግባሮች ላይ መበርታት፣ አንድ ሰው ልክ መሞቱ ተረጋግጦ ቀብሩ ውስጥ ሲገባ የሚመኘውን ምኞት አስታውሱ። ጌታዬ ወደ ዱንያ መልሶኝ ሁለት ረከዓ ሰላት በሰገድኩ አንዲት ተስቢህን ወይንም አንዲትን ሀምድ ባደረኩ ነው ምኞቱ። ከዚያም አስቡ፣ በህይወታችን ውስጥ ስንትና ስንት ጊዜ ነው ያባከን ነው። እነዚያን ያባከናቸውን ጊዜዎች የተወሰነውን በዚክር አሳልፈ ነው ቢሆን ኖሮ ጀነት ውስጥ ከእይታችን የበዙ ዛፎችን ባሳደጉልን ነበር። በጀነትም ውስጥ ህንፃዎችን ባስገነቡልን ነበር። ለምንድነው ለምን ነው ከፈርድ ሶላት በኋላ ሩጠን ከመስገጃችን ላይ የምንነሳው? በቋሚነት የያዝናት ሁለት ረከዓ ሱና ብትኖረን ኖሮ እኮ ምናልባትም ሚዛናችንን ወደ ሌላ አቅጣጫ ልትወስደው ትችል ነበር። አላሁ ሱብሃነሁ ወተዓላ ሪዝቁን በከፈተልን ጊዜ ወስደን አካውንት ውስጥ ከምናግተው ይልቅ አንድ ድሃ ቤተሰብን ብናስደስትበት ኖሮ ምናልባትም ያቺ ስራ የአላህን እዝነት እና ውዴታ ታስገኝልን ይሆናል። ስለዚህም ሱና ተግባራትን አጥብቀን ልንይዝ ይገባል። ይህም ወደ አላሁ ስብሓንሁ ተዓላ የሚያቃርበን አንዱ መንገድ ነው። አራተኛ፣ ቀስ በቀስ የሚመጣን ለውጥ መቀበል። ኢስላም ቀስ በቀስ በሂደት የሚመጣን ለውጥ የሚደግፍ እምነት ነው። ሁሉም ነገር በአንድ ጊዜ እንዲለወጥ መጠበቅ የለብንም። ነገር ግን ዛሬ ከትላንት የተሻለ ጥቂትም ነገር ቢሆን ሊይዝ ይገባል። ለምሳሌ ሱና ጾምን አጥብቆ መያዝ የፈለገ ሰው በአንዴ ከነቢዩላህ ዳውድ ጾም መጀመር የለበትም። በሳምንት ሁለት ቀን ሰኞና ሐሙስ ወይንም በወር ሶስት ቀን አያመል ቢድን ይዞ ቢጀምርና ከዚያም በሂደት ቢያሳድገው የተሻለ ነው። ሌይል ሰላትን ያሰበም ሰው በአንድ ቀን ተነስቶ ሙሉ ሌሊቱን ከማንጋት ይልቅ የተወሰነች ደቂቃን አጥብቆ በመያዝ ከዚያም ቀስ በቀስ ቢያሳድገው የተሻለ ነው። እናታችን አኢሻ ረዲየላሁ ዐንሃ በዘገበችው ሐዲስ

አምስተኛና የመጨረሻው ስነ ምግባር ነው። ጥሩ ሙስሊም መሆን ማለት በጣም ደረቅ ሰው መሆን ማለት አይደለም። በጣም ጨፍጋጋና የማያቀርብ ፊት መላበስም አይደለም። ይልቁንስ ሙእሚን የተሻለ ለስላሳና ትሑት ለሰዎች የሚያዝንና የሚጨነቅ ረሃ ሰው ነው። በሰሂህ ሐዲስ ላይ እንደተጠቀሰው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል።